ደብተራ ሀገር የፈጀ የቤተሰብ ዛር አለ የቤተሰብ ዛር እስኪ ደብተራው በምንድን ነው የገባው ችግር እንዳጠዋት እንጂ ይሽር እኮ እኔ እኮ ከዛ ፈርቼ እኔ እኮ አልተጋለጥኩም ነበር አድፍጠ ተደብቀ ቁጭ ብለን ከዛ ብቻ አይደለም ወንድሟን ቤቱን አሸጥ ነው ሌላ ማን ያለው? አጥላ አዋቂ መንፈስ አለን የሙት መንፈስ ምን ልታረገባ ነበር? የፈለኩ እኮ ያዛ ያዛ ሬሳው ወደ እንዲቀበል እድሌ ዘጋ አይነት ናት። አሁን የደፍተራ ነኝ እድሏን ዘግቻለሁ እንዳታገባ። እንዴ ስንት ጓደኛ መጥቶ አሸሸው። አሁን ያ ነው ደግሞ አንዱ ከንቱ ስኖ ለዚህ የሚያደረሰኝ እሱ። ቢቀርታ ቢላት ኑሮ የሁሉ ጉያ ይገለጽ ነበር። እሺ ተዘጋጁላችሁ

እቺ ፌሮ ብታገኝ ማስለቅህም እንደው። ከቤተሰብ ይህ እነዚህ ወንድሞች የምትላቸው ማለት ነው። የአክስቷ ልጆች ናቸው። አክስቷ ናት ያሳደገቻቸው ከወንድሞቸው በላይ

ከዛ ደግሞ ከዛ ደግሞ ቤቱን አሸጥንበት። ከዛ ደግሞ የእናታቸው ቦታ ነበር፣ እሱን ልናሸጥ ሚስትና ሚስቶችን አጣላኝ። ሁለቶች ሚስቶች ተጣሉ። ያኛው ትንሹ፣ ይሄኛው ትንሹ ይሰማል። እቺ ተመክሮ፣ ይቺ እቺ፣ ዲቃላ እቺ ተው፣ በቃ ሞት እኮ ነው። እሱ እኮ በጤኑ አይደለም። ምን ይሄን አውቃለሁ ምናምን የናባክር ማን ትከታተል ነበር። እሱ ነው ስንመጣ እንወስደዋለን ብላ

በቻርጀር እኮ መቁጠሪያ ልገዛ ስትል ዛሬ ኮረክት ቤት መታ ነው እንደዚህ የምታስለፈልፈኝ። እንዲሁም እዚ ጓደኛዋለች ለሁ እሷ አፈርቻ ለሁ ሄደ። እስኪ ሙስሊም ናት እሷ አትፈልግም፣ ፈርታለች። ፈርታ በቻርጀር ነው የምትቀጠቅጥ በቻርጀር እኔ ገንዘባን እበተናለሁኝ ለየት እንላለን። እንዲህ ነው ሰው ባለው ነገር ነው የሚጠቀመው። ይሄ ትምህርት እሱ ተመርከናል። መቀራ ይዛችሁ ማትቀጠቅጡ አላችሁ። መቀራ ግን የሌላቸው ደግሞ እግዚአብሔር የባርክልን ብለው በኤሌክትሪክ ገመድ ወይም በቻርጀር እየቀጠቀጡ አጋን እንትን እንደዚህ የሚያንበረክኩ እህቶች አሉ። በጣም ደስ ይላል። እሺ ተዘጋጁላችሁ።

ተዘጋጁ፣ በስላሴ ስል ተዘጋጁላችሁ። ጠቅላላችሁ ግንባር ላይ ወጡ፣ በስላሴ ስል ተሰብሰቡ። መንፈስ አለን፣ የለፍላፊ መንፈስ፣ የክፋት መንፈስ ለፍላፊ፣ የውሸት መንፈስ እስኪና ደግሞ ማለት ነው። እጻ ስለፍልፍ የምትባላለች እና አንዳንድ ሰዎች እሷን ደግመው አንድ ሰው ካቀመሱት ምር የሚባል ነገር አይጠብቅም። ሳይጠየቅ ነው የሚያወራው። ሲያወራ ቀስ ብሎ አያወራም። የባጤ ቋጡን ነው የሚያወራው። ዝም ብሎ የሚለፈልፍ ሰው አያቆምም። በቃ ተው ሲባልም አይሰማም። እና አንዳንድ ሴቶች አሉ። በቃ አስለፍለፍ የሚገባ ጋንንት ካለ ባልቆሙ ዝም ይላል። እሷ በቃ በደቂቃ መቶ ካላት እየተናገረች ዝም ብላ የምትንጠረጠር ሴት አለች። ይሄ ራሱን የቻለ ትልቅ በሽታ ነው። ያው ያስለፍልፍ አለው የሚለው እሱን ነው። ያው ደብተራ ነው እንዲህ የሚያደርገው። እሺ ተዘጋጁላችሁም። በስላሴ ስም ቶሎ በል የሾክሻት ኮሌጅ አስወጣች። እንዴት እኔና ተወጣኝ ኮሌጅ ማስወጣት። በቅዱስ ገብርኤል ሁላችሁም ውጡ ተብለን ተገዝተናል። ገዝተን እሺ ተዘጋጁ በሉ ጥሩ። በስላሴ ስም ወይ በስላሴ ስም በኃያሉ በመድሃኒዓለም ስም በኃያሉ በመድሃኒዓለም ስም

በስላሴ ስም ታዛል። ተጠራርገን ጋር እንሄዳለን፣ ነገርኩ። ተጠራርገን ጋር እንሄዳለን። ተጠራርገን እንሄዳለን። በስላሴ ስም በሲወል ታስረናል። በስላሴ ስም በሲወል ታስረናል። የዘጋነውን እድሏን የዘጋነውን እድሏን በድንግል ማርያም ስም በድንግል ማርያም ስም ከፍተን እንሄዳለን ከፍተን እንሄዳለን። በል ሰባት ጨው እናውጣው አንድ ላይ በስላሴ ስም ቶሎ በል አንድ ስድስት በእኔ መጨረሻ ገንዝ እናሄድ ቅዱስ ገብርኤል ሲኦል ያወርዳችሁ በስም አሁን ለምን ተስቀምጣለህ? አሁ ሁለት፣ ስላሴ። አቤት፣ ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ተጫወትብኝ፣ በኔም በወንድሞች ምን እኮ ይኸው፣ በተራሽ ደግሞ ተጫወትሽበት። አባ ወንድሜ በጣም ተሰቃየብኝ። ቦታው ሁሉ ተሸጠበት፣ በቃ አሸጡት አሁን የእናታችን ነበር እሱንም ያሸጡ ነበር። የሁን መንፈሱ ስላወቁኝ አሁን በዚህ እንትን ብያለሁ እንዲያረኝ ከወንድሙ ጋር ይጣላል። አባ ምን ይመስል የስድስት ዓመት ልጅ ገደሉበት። እንግዲህ በዘጠኝ ተኩል ካጎቱ ጋር መሶ ነው አስር ሳ የሞተች በምንድነ የሞተችው ስድስት ወንድ ነው ስም ብሎ ነው የሞተ እንዴ እበራሱ ጫማውን አስሮ ነው ሞተን የተባለ ማለት ህፃን ነው አይደለ እንዴ? ታዲያ እንዴት አርጎ በጫማ ገመድ ራሱን ይገላል? ራሱ ጥላዊው ዳብተራ ነው እንጂ የገደለው ነው። ገባኝ እንደሆነ ገባኝ። እዛ ግሩ ያስቀኝ ለፍልፏል። እና በጣም አመሰግናል ደግሞ ለሰው ባለፈው ለበረከት ፕሮግራም እንትን ሲል ማለት ነው ቶሎ ብሎ ልብ የናፈነኝ የሆነ ታስስ እንግዲህ፣ በዚህ ደግሞ ትንሽ ላባ የምንገዛቸው እንደኔ አይነቶች